አም ሶሪ የባባ እንግዲህ ምንም ማድረግ አይቻልም። አይፎኑን ስታየው አጓክቷት ነው እንግዲህ ስርቅ ያደረገችው። እቺ በምስሉ ላይ የምትመለከቷት ልጅ የአሰሪዋን ስልክ ስርቅ አድርጋ እንግዲህ ተይዛ ካሰሪዎቹ ዋጋ ፍጥጥ ላለች ፍጥጥ ግርጥጥ ብላ እንግዲህ እንካ ሰላምታ እየተባባሉ ነው። አይ አም ሶሪ የባባ እያለች ነው እሷ። ሰላም አለይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ?

ከኔ ጋር ሁሉ ሰላም ነው። አልሐምዱሊላ እንግዲህ ዛሬ ለእናንተም ጥንቃቄ ይሆን ዘንድ አዲስ ቪዲዮ ይዤ ወደ እናንተ መጥቻለሁ። እቺ በምስሉ ላይ የምትመለከቷት ልጅ እንደ ማንኛውም ሰው የመዳን ቤት ለመስራት ከሀገሯ ወታ ዩጋንዳ ነው ሀገሯ። ከዛ ወታ መዳን ቤት በምተሰራበት ሰዓት እኔ የአሰሬዋ ስልክ በምን ሁኔታ እንደሆነ ያጓጓት አላቅም። አንገቷን ደፍታ ስራውን መስራት ሲገባት የእነሱን ስልክ ሰርቃ የውላ ያላችሁ ታይዛ ከመዳሟ ጋ ከባባ ጋ እንዲሁም ከፖሊስ ጋር ፍጥት ግርጥጥ ብላለች። አያም ሶሪ የባባ እያለች ነው። እና ያው ልጅቷ በጣም ከፍተኛ ችግር ደርሶባታል። ምክንያቱም ከዚህ ስልክ ይሄንን ስልክ ሰርቃ ከምትል ከሰከስ ያው የተፈረደባት አሁን ሶስት አመት ጽኑ እስራት ነው። ያው የሳውዲ አረቢያ ህግ ደግሞ ታውቃላችሁ። ሶስት አመት ተፈርዶባታል እንድትታሰር ማለት ነው እና ያንን ደግሞ ሶስት አመት በምትታሰረው ይሄንን ነገር በዚች ነገር ተልከስክሳ አርፋ አንገቷን ደፍታ ስራዋን ብትሰራ ሶስት አመት የምትሰራው ደሞዝ ከዚህ ከተልከሰከሰችው አይፎን ስልክ በላይ ነው። ምክንያቱም አንድ አይፎን ስልክ ስንት ነው በዛ ቢባል አምስት ሺ ሪያል ነው። ስለዚህ እሷ ሶስት አመት ብትሰራ ምን ገንዘብ ነው ብታጠራቀመው? ለምሳሌ እንበለው እና በአመት 12 ሺ ቦር አንድ አንድ ሺ እንኳን ብናስበው ማለት ነው። ኮንትራቱን እንኳን የነሱ ሀገር ስንት እንደሆነ ባላቅም፣ አሁን እንደኛ ኢትዮጵያ አንድ ሺ ነው የሚከፈላቸው አይደለ? አንድ ሺ እንኳን ቢከፈላት ብንለሷ፣ አንድ ሺ በአመት ስንት ነው? 12 ሺ። እሺ፣ ያ አንድ አመት ማለት ነው። ቦር አንድ ሺ ከሆን ከሆነ በሁለት አመት ስንት ይሆናል? 24,000 በ3 አመት 36,000 ይሆናል ማለት ነው። 36,000 ሪያል ለ5,000 አይፎን ስትል መጠመጥ፣ ያንን ሁሉ ገንዘብ ያንን ሁሉ ሰርታ በምታገኝበት ጊዜ ያው እስር ቤት ታሳልፋለች ማለት ነው። ትንሽ ነገር ለማግኘት እኛ የሆነ የሆነ ምንድነው መንገብገብ ይሆናል። ስግብግብ ስንሆን ትልቁ ነገር ያመልጠናል። አሁን እቺ እድሜው የሚቀነስበት ያንን ሰርታ የምትለወጥበት የነበረችውን ጊዜ እስር ቤት ገብታ ታሳልፏለች። አጃይብ ወላሂ። አንዳንድ ጊዜ ለእኛ ካይሩን ነገር ማሰብ ስተን የሆነ መጥፎ ነገር ስናስብ መጥፎ ቦታ ላይ እንወጥቃለን ማለት ነው። ራሳችንንም እንዳናሳድግ ይሆናል እና አጃይብ የሚያስብል ነገር ነው። በቃ ስግብግበን። በተለይ ሌቦች እንደዚህ ውስጣቸው የሰው ነገር ለማንሳት ለመውሰድ የሚያስቡ ሰዎች ጭንቅላታቸው ጠባብ ነው፣ ምክንያቱም አስፍተው አያስቡም። በቃ የሰው ገንዘብ ቀምተው የሰው ንብረት ቀምተው ለራሳቸው ለማድረግ ስለሚጓጉ ማለት ነው። በራሳቸው ሰርተው ከዛ በላይ እንደሚያገኙ ይዘነጉታል። እና የሁላችሁ ልጅ የሆነችው እንደዛ ነው። አሁን ከባባ ጋ ከማማ ጋ እንዲሁም ከፖሊሶች ጋር ፍጥጥ ግርጥጥ ብላለች። የሰው ገንዘብ ሰርቃ ማለት ነው የሰው ንብረት ሰርቃ እና በጣም ነው የሚያሳዝነው። እንግዲህ ባባ አምጪ አምጪ አምጪ ነው በቃ እሷ ደግሞ አያምሶሪ አያምሶሪ አያምሶሪ ነው፣ ፍጥጥ ግጥጥ ነው። አይደለ ደግሞ በካሜራ ተይዛለች ስትሰርቅ። ኦፍ ነው ያደረገችው፣ ስልኩን አንስታ ስዊች ኦፍ አድርጋ ደብቃው ነው እንግዲህ የተያዘችው። ይሄ አስቸጋሪ ባህሪ ነው። እንደዚህ አይነት በተለይ ስደት ስትወጡ ስደት በብዙ አይነት ነገር ሰዎቹ ይፈትኗቸዋል። በተለይ መጀመሪያ አካባቢ መጀመሪያ ስትመጡ በጣም ነው የሚፈትኗችሁ ማለት ገንዘብ በማስቀመጥ እንዲሁም እንደዚህ ወርቅ ነገር ምናምን እናንተን ለመፈተሽ ማለት ነው። ካሜራ ደብቀው እናንተ ታነሳላችሁ አታነሱም የሚለው ማለት ነው። ግን እናንተ ቤት ስታጸዱ ደግሞ አንስታችሁ ከሰጣችሁ ምንም ነገር ቢጠፋ እናንተ ተጠያቂ አይደላችሁም። በቃ እነሱ የሚፈትኗችሁ ለትንሽ ጊዜ ነው። ከዛ በኋላ ታውቃላችሁ የሰው ቤት የማይጠፋ እቃ የለም። ሊጠፋ ይችላል የሆነ ነገር በእነሱ ራሱ እሱ አታነሳም ነው የሚሉት፣ ምክንያቱም መጀመሪያ ቼክ አድርጓሉ። ገብቷቸውን ይሄንን በኋላ አንሱ እያልኩኝ አይደለም። የሰው ሀቅ ነው የሰው ሀቅ። ምንም አያደርግላችሁም። የሰው ሀቅ እንደውም ያጠፋችኋል እንጂ አያሳድጋችሁም። የእናንተን ገንዘብ ጭምር ነው የሚወስድባችሁ። እናንተ የሰው ገንዘብ ካነሳችሁ እና በጣም ጥንቃቄ ልታደርጉ ይገባል። ይሄን አገኘሁ ብላችሁ እናንተ ሰዎች አያዩኝም ብላችሁ ስግብግብ እንዳትሆኑ። እንደ አረቦች ብልጥ ሰው የለም ወላሂ ነው የምላችሁ። መጀመሪያ ስትገቡ ጀምረው ነው የናንተን አካሄድ የናንተን አነሳስ የናንተን መመለስ መጀመሪያ ነው ትኩረት ሰጥቶ የሚያዩት። ወላ እናንተን ቼክ ለማድረግ እናንተን ለመፈተን ያስቀመጡትን ነገር እናንተ የምትመልሱ ያገኛችሁትን ነገር ለእነሱ የምትሰጡ ከሆነ ታማኝነትን ታተርፋላችሁ። ታማኝ ሰው ትሆናላችሁ። አመኔታ ይለቀቅላችኋል ምናምን በቃ ሀተን። ለአንዳንዶቹ እንኳን ክፍላቸው ሁላ አሳልፎ የማይሰጡ ሰዎች አሉ። አረቦች ክፍላቸውን የራሳቸውን የምኝታ ክፍል ሰራተኛ እንዳያጸዳ የሚያደርጉ ሰዎች አሉ። ምክንያቱም ከመስጋታቸው ከመፍራታቸው የተነሳ ማለት ነው። እናንተ ታማኝ ከሆናችሁ ደግሞ ይለቃሉ። ክፍላቸውን አይቆልፉትም፣ ትቶ ይሄዳሉ። የፈለጉበት ደርሶ ይመጣሉ። እናንተ ከሌሉ ታጸዳላችሁ። አንዳንዶቻቸው ደግሞ እዚያው ቁጭ ብሎ እንድትጸዱም የሚያደርጉላችሁ አሉ። እና እንደዛ ነው። እኔ ደግሞ የተወሰነ ቀን ቢያንስ አዲስ ስራ ከገባው የተወሰነ ቀን ድረስ መኝታ ቤታቸውን ዘግቶ ይሄዳሉ ምናምን ባህርይ የኔን ማንነት እስከሚያውቁ ድረስ ማለት ነው። ካወቁ በኋላ ግን ደግሞ ወላሄ ለአዚም ክፍት ነው፣ አንድ ቀን አይዘጋም። በቃ ከዛ ቤት እስከምወጣ ድረስ አይዘጋ ወጣለሁኝ ማለት ነው። እያጸዳው ምናምን የትም ይሄዱ እነሱ ከፍተው ይሄዳሉ። ያላጸዳሁት ከሆነ በሌሉበትም አጽድቼ ፎ አድርጌ ጠብቃችኋለሁ። እና እንደዚህ አማኔታ ታገኛላችሁ። እና መጀመሪያ ነው ይህንን ነገር የሚያደርጉት ማለት ነው። እናንተን ይጀርቧቸዋል ያያቸዋል። ታነሳላ አታነሳ ጥሩ ሰው ናት፣ የሰው እቃ ማትፈልግ ናት ምናምን ብለው ያያሉ። የሰው እቃ ማትፈልጉ ማትነኩ ነገር ከሆነ እነሱም አማና ይለቁላቸዋል ማለት ነው። ግን ብትል ከሰከሱ ከሆነ በእንደዚህ አይነት በተለይ ደግሞ በእንደዚች አይነት ርካሽ ነገር በትንሽ ነገር ተልከስከሳችሁ ህይወታችሁን አታበላሹ፣ እድሜያችሁን በእስር ቤት አትጨርሱ ለማለት ፈልጌ ነው ውዶቼ። በተለይ ደግሞ የሰው ሀቅ የሰው ነው፣ በቃ የሰው ሀቅ ምንም አያደርግም። በላባችን የሰራናትን ብቻ እንዳትቀነስብን፣ እንዳትበላሽብን፣ በዛች ነገር ትኩረት አድርገን እንስራ። የወጣጣችንን እኮ የሰው ገንዘብ እንዘርፋለን እንሰርቃለን ብለን አይደለም፣ ሰርተን እንለወጣለን አይደለም? አላማችንን ለምን እንረሳለን? እንዴ! በተለይ ደግሞ ሳኡድ አረቢያ አታስቡት። እንደዚህ መስረቅ ሰርቀሽ፣ በነፃነት እንደ ኢትዮጵያ ኖራለሁ ምናምን አይሰራም። ትያዣሻለሽ። የሰራሽበትን ነገር እጥፉን ታገኛለሽ፣ መላሹን ማለት ነው። ስለዚህ ጥንቃቄ አድርጉ። እንደ ኢትዮጵያ ሰርቄ እንደፈለግኩኝ በኮንፊደንስ እኖራለሁ ማለት አይቻልም። ሰውን በድዬ እንደፈለግኩ ኖራለሁ ማለት አይቻልም። ሰውን ገድዬ እኔ ኖራለሁ ማለት አይቻልም። እንደ ገደልከው ትገደላለህ፣ እንደ ገደልሽው ትገደያለሽ። ሳውዲ አረቢያ ማለት የፍትህ ሀገር ነው። ስለዚህ እንደ ኢትዮጵያን በደም የተጨማለቀ ሀገር አይደለም። ስርዓታችሁን ይዛችሁ የመጣችሁበትን አላማ ስሩ ለማለት ነው ወዶቼ። በዚች ልጅ ምክንያት ያው ላውራው ብዬ ነው። እንግዲህ የዛሬ ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።